አባዬ እኔ ቴናን ለማብሸቅ የማደርገውን ነገር በቁም ነገር አትቆጣርብኝ። በእርግጥ ልጅ፣ አልፈርድብህም። በክፉ ሰው ስትከበብ ጥደግ ሰው ያለ አይመስልህም። እንደሱ እንኳን አታስበው አባዬ። እንደዛ አላሰብኩም እኔ። እንደዛ ከሆነ ጥሩ። እንዲሁም እሷን እረስተህ ሰርግ ብደግስ ነው ጥሩ። እሷ ካልፈታችኝ ምንም ማድረግ አልችልም። እሷ አንተ ለመፍታት ዝግጁ ሁን እንጂ፣ እንዴት እንዴት አድርጌ እንደማሳምረው ነኝ የማውቅ። መቼም አትፈታህም። አትፈታኝም እሺ አትፍታ። ህጋዊ ፊርማ ያለህ ከእሷ ጋር ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም እኔ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻላችኋለሁ። ትሁት ክፍል ሰላሳ ስድስትን ይዤላችኋለሁ ማለት ነው ዛሬ። ላይክ እና ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡልኝ እንዲሁም ደግሞ አበረታችሁ የሆነውን ላይካችሁን እና ኮሜንታችሁን እንዲሁም ሸራችሁን ደግሞ በጥብቅ አድርጌ እለምናችኋለሁ ማለት ነው ውዶችዬ። ወደ ቪዲዮ አንተ ግን ልጄ ካገባ መልካም ሴት እና ትሁት ሴት ወደ ሕይወትህ እንዴት ማስገባት እንዳለብህ እኔ ነግርሃለሁ። ልጅ ይኸውልህ ይህንን ቤት ድል አድርገን እንደግስበታለን። ድግስ ድል አድርገን እንደግስበታለን ይላል። አባቢ በለው አባዬ በጥይት ግንባራችንን ብላ ነው መገላግለን። ለእኔ በቀል ይሄ ነው። እንዳቃጠሉኝ እንዳሳረረችኝ፣ እንደዚሁ አርግ። ያሳረራታለሁ። አይገርማችሁም ግን ጓሴዎች። ይሄ ከጋሽ የተማርኩትን አንድ ነገር ልንገራችሁ። በቀልን በይቅርታና በመሳቅ ነው የሰው ልጅ መበቀል የሚቻለው እንጂ በቀልን በበቀል እበቀላለሁ ወይ እነሱ በመተንኮል ከመጡ እኔ በተንኮል እሄዳለሁ ብሎ የሰው ልጅ በተንኮል ለመሄድ መሞከር፣ በቀልን አንበቀል። ምክንያቱም ለምሳሌ እኔ አንድ ሰው ላይ በቀል ወይም ተንኮል ባደርግ ያ ሰው መልሶ በእኔ ላይ ተንኮል ምናምን ቢያደርግ ተበቀለ ማለት ሳይሆን ብድሩ መለሰ ማለት ነው። የምሬ ነው የምነግራቸው ከገሽ የተማርኩት እንደምነግራቸው እግዚአብሔርን ጋሼ ግን ማለት ነው እግዚአብሔርን ይመቸው። ይቅርታ ሲጠይቁት ይቅርታ አድርጌላቸው ምንም አይነት ተንኮል እንዳይሰሩ ምንም አይነት ተንኮል እንዳይሰሩ ነው የሚያደርጓቸው። ይህን ሁሉ በድየ እኮ ይቅር አለኝ እያለ ህዝቤ ነገ በቃ የድሮ ልቡን አገኘዋለሁ እያለ ሲጓተት ሲጓተት ግን እኔ ይቅር እያልኩ ማለት ጋሼ ያደረገውን ነው የምላቸው። ግን ጋሼ ይቅር እያለ እየተበቀለ እያሳረረች ይገኛል። አረጋሽ በጣም ክፉ ሰው ነው። በእውነቱ እኔ ከሱ በጣም ትልቅ ትምህርት ተምሬያለሁ። እስጊ አሁን ቲና ማለት ነው በጣም ተናዳለች። ይቅርታ አድርጎልኛል ያስታርቀኛል ብላ ስታስብ ይቅር ብየሻለሁ ግን እንዴት እያደረገ እንደሚያሳርራት እንዴት እያደረገ እንደሚበቀላት እግዚአብሔርን ለገባው ሰው ያረሰው እምር የምር የምር፣ ግን እኔ ከጋሼ የተማርኩትን ነው የምነግራችሁ። ጌታ ነው ብላችሁ በቃ። የሰው መበቀል ካለበት እንደዚህ ነው መበቀል ያለበት። ምክንያቱም በፍቅር በቃ፣ እኔ አንድ ሰው አስቀየመኝ ማለት ወይም ደግሞ አንድ ሰው ክፋት ተንኮል ሰራብኝ ማለት በቃ ያንን ሰው ይቅር ብዬ እግዚአብሔር ይወደዋል። ግን እንደዚህ አይነት ነገር ገይሶች፣ እስኪ አሁን እኔ ለምሳሌ አንድ ሰው ይበድለኝ፣ ከበድለኝም በኋላ ይቅር ብዬው ግን አረከባሉ የምር እግዚአብሔር በምን ይሄ የእግዚአብሔር ጋር የሚያነቃቃ ይመስለኛል። የጋሸ ስራ ግን ይቅር እያለ በቃ ኑሮውን መኖር በጣም ነው ከጋሽ የተማርኩት ትምህርት ግን እንዲያው ሀሳብ አስተያየታችሁን አስቀምጡልኝ። ይሄ ነገር ከእግዚአብሔር ጋር የሚያገናኝ እግዚአብሔርን የማያስቀይም ከሆነ የበደሉንን ሁሉ ይቅር እያለን ማሳረር እግዚአብሔርን በጣም እየሳቁ ነበረ። ግን ድራማውን እያጌታ ምስክሬ ነው ምላቸው ትሁትን ሁሉም ሰው ሚስቱን እንደምትመጣ ሁሉም ፈርዱባታል እያለ ነው። እንዲያውም እንዳይፈርዱባት ቴናን ከሚያውቋት መካከል ብታደርግ ጥሩ ነው። አባዬ እስኪ ዞር ዞር ብዬ ልምጣ ብሎ አባባ ጥሎ ወጣ ማለት ነው። አባባ በጣም ትልቅ በቀል ነው፣ የእውነት እየተበቀሉ ያሉት ያኔ ሾከክ ብሎ ገባና ከመጥበሃው ማለት ነው፣ ከኩሽ ነው ሾከክ ብሎ ገብቶ ሾከክ ብሎ ገብቶና ትሁት ሙነነሽ ነው አላት ማ ምንም አልሆንኩ፣ ምን ነው ትሏልሽ። ትሁት ማለት ነው። ምን ፈለግክ? ውሃ ጠምቶ ሆነው፣ ምግብ ፈልገህ ነው? ከለከላይ ነው ጥያቄ እያፋጠጠችበት ያለው አራራበኛው። ቆይ ምን ሆነሽ ነው አንቺ? ምን ነው? ምን ሆንኩኝ? ምን ነው? ትንሽ መረጋጋት ሳይኖርብሽ አይቀርም። ተወዛግብሻል። እሺ ምን ልታዘዝ? እራት እንዴት ነበር? እራት እኮ አልፏል። ረሮ ነው የምታረገው። ትሁት ራሱ አንቺ ግን የሆነ ደንባራ የሚባል ምግብ የበላሽ ነው የምትመስየው። የሆነ ሀሳብ ውስጥ ስለነበርኩ ነው። ምን ምንለመፈልገህ ነው አይመስለኝም። ማለት ታዲያ ምንድነው የሚመስለው? የሚመስለኝ የማ ካሪ ጉንጭሽን ስሙ አስደነገጠሽ ነው የሚመስለው። ረቅናት ዳኒ ከስራሃል። ዳኒ እኮ ዝም ብላ ነው ምንም እኮ አንተና ቴና እኮ ምንም የምትረ በቃ ምንም ምንም ነገር እኮ የላችሁም። በቃ ከስራችሁ። አሉ እኮ የተንኮላችሁና የክፋታችሁ ጥቅ ዋጋችሁን እያስከፈላችሁ ነው። ጌታ ምስክር። እኔ ግን እዚህ ድራማ በጣም ብዙ እየተማርኩ ነው። የምር ክፋትን ተንኮልን ለምንም እንደማይጠቅም በኋላ ላይ እንደሚጥል እየተማርኩ ነው። ጌታ ያመሃል እንደ አንተ በልጣ በልጣ ትለውና ምንጭቅጭቅ አርጋ ታስወጣዋለች ማለት። ባክሽ ደስ ብሎሻል ሲላት፣ አሁን ሳትዋረዱ ውጣለችው ማለት ነው። ጉዱን አልሰማም አይደል? ማን ይነግረዋል ብለህ ነው? አባዬ እንገት ከሰማ አላስችል ብሏት ከነገረችው ብዬ እኮ ነው። አልሰማም። ነገረችውማ፣ ምኑን ታያለች። ማመን ከብዷት እኮ እንዴት እንደምታየው እያሰበች ነው። እንግዲህ እሷን ደግሞ ወንድ አድርገን እናስገባት

መጨረሻቸው ደረሰ ሲል እነሱ ኮ ጉዳቸው አያልቅም፣ ማባዬ እነሱ ኮ ጉዳቸው አያልቅም። አሁን ስልችት ነው ያለኝ ስለ እነሱ ክፋትና ተንኮል እንዲሁ ስልችት ነው ያለኝ። አልወጣ ማለች ኮ ተወትዬ፣ አልወጣ ማለች ኮ በዛ ላይ ስራዋን ተዎቹ አይደል? ሀረን ያባየ እሷ ጋር ክርክር አልፈልግም። ደግሞ ወጣ ስል የሆነ ነገር ጨምራ ብትረፈርፈንስ፣ ያኔ ከምግቡ ላይ የሆነ ነገር ጨምራ ብትረፈርፈንስ ትለዋለች ማለት ነው። እሷ ሳት ቀምስ ቀድመን እሷ ሳት ቀምስ ለምንኛ እንቀምሳለን? ቀድመን እኮ እራሷን ነው የምናቀምሳት ይላታል ማለት ነው። እሱም መጠነቀጋለሁ አባዬ። ግን እሷ በብዙ ጠብና በብዙ ክርክር ማለት ነው የምትሰራው። የሚገርመው አባዬ፣ እኔ ደግሞ እሱ ያደክመኛል፣ ጠብና ክርክር እያደክማል አይደለም አዎ በጣም ነው የሚሄደ ከመወገኑ ገሩ ልክ ነሽ ልዴ ከእሷ ጋር ክርክር በጨራሽ አይቻልም። ሄሎ፣ ኤዱ እንዴት ነሽ? ለኝ ደህና ነኝ፣ አንቺስ? አንተስ? ደህና ነኝ እኔ። ኤዱ ጠፋሽኝ እኮ ነገርኩህም። ለካ የት ሰፈር ነው ያለሽው? ውይ አልነገርኩህም ለካ ሰፈር ቀይር ያለው እኮ። ለምን ለእኔ ሳት ነግሪ? ለምን ሳት ታሳውቂኝ? ማሳወቅ እንዳለብኝ ስላላስብኩ ማሳወቅ እንዳለብኝ ማሳወቅ እንዳለብኝ ስላላሰብኩ ነው። ለአንተ መንገሬ ለእኔ ሳትነግሪኝ ሰው፣ ለአንተ መንገሬ አስፈላጊ መስሎ ስላልታየ ነው። ሄደን ማለት ነው? ሄዶ አውቀሽኛል? ዳኒ እኮ ነኝ። አውቄ አለው። እየቀለድሽ ነው? ቀልዱንማ ቀለደ የጨረስከው አንተነ እንገናኝ እና እናውራ ምኑንሽ ነው ፍቅር እንዲህ የምን መገናኘት ነው ከአንተ ሸሽቼ እኮ ነው የሄድኩት በልቻ ጥርቅም ጆሮ ላይ ደጋረግሽ ሄዱዬ አዎ ለእንደዚህ አይነት ወራዳ ወንድና ለእንደዚህ አይነት ክብር የሌለው ወንድ እንደዚህ ጆሮ ላይ ማሰናበት ነው እንጂ የምን መለማመጥ ምጥታልና ከመጥባህ ሂዶ ቴናን እንቅ አድርጎ ያዛት። ትሁትን ትን እንቅ አድርጎ ሲይዛት ልቀቀኛለች ልሽ ና ያዘችናት ትሁት በጥፊ ድርግም አደረገችው። ቆይ ኤደን ምንድን ያደረጋችኋት? ኤደን ምን አደረጋቸው? ምን አደረግናት ደግሞ ምን አደረግናት አለች። በጥፊ ግን ሞክ አደረገችው። እንዴት ደስ ይላል! እግዚአብሔር፣ አንቺ ግን ጥፊ ደስ ይላል። እውነት በስማ መራስ ላይ ሲያልፍ ነው እንጂ የሚያስጠላው ሰው ላይ ሲያልፍ ደስ ይላል። በእውነቱ ቢለውን ብድቅ አደረገች እና፣ ምንድነው ከእኔ የምትፈልጉት? ቆይ ከእኔ ምድ የምትፈልጉት? አለች። ውጣ ሂድ። ትሁት ተረጋጊ። ቆይ ተረጋጊ፣ ተረጋጊ። ምን አባው ነው መረጋጋ? ሂድ፣ ጣ ውጣ። ከእኔ ምድ የምትፈልጉት ብላ የሽንኩርቱን ቢላ ያዝ አድርጋ ስንዝር አደረገችበታ ስለሃነኩ ሽቅርታ ግን ይህን ነገር ዞር አድርግልኝ። ትሁት እየውልሽ ስለሃነኩ ሽቅርታ ግን ይህን ነገር ዞር አድርግልኝ። ቆይ ከኔ ምንድ ነው የምትፈልጉት? እየውልሽ ትሁት ምን መሰለሽ፣ ኤዱ ጥለኝ ጠፋች። ቤት ቀይር ያለው አለችኝ። ታዲያ እኔ ምን ላድርግህ? ቆይ እኔ ምን ላድርግህ? ቆይ ኤዱ ምን ሰምታ ነው? እስኪ ምን ነግራችኋት ነው ነው? ለዚችኛዋም ልንገራት እንዴ ጉድህን። ቆይ ሰው ካልነገራት ነገራት ከማን ትሰማለች? ነው ለነገሩማ ጥቅምህ ቀርቶብሃል። አንቺ ብቻ ነሽ ሁሉንም ነገር የምታውቂው፣ እኔ አላቅም። አንተ ግን ሞኝ ነህ። እውነቱ ተደብቆ ይቀራል ብለህ ታስባለህ እንዴ? አንተ ራስህ በወደህ ያስከውን ነገር ሌላ ሰው ይዝልኛል ብለህ እንዴት ታስባለህ? እውነት ደግሞ ይወጣል አይቀርም። በዛው ለቀቅ ብታደርገኝ ይሻላል። ከዚህ በኋላ ጫፌን ተነካኝና የማትወጣው ችግር ውስጥ ነው የምትገባው ነግሬህ አለው። ዳኒ እኔን ግን ለቀቅ አድርገኝ። አንተ ያልያስከውን የውስጥህን ሚስጥር ማን ይዝልኛል ብሎ ታስባለህ? ይኸውልሽ ትሁት፣ ምን መሰለሽ፣ ላስረዳሽ። አታስረዳይ! ውጣልኝ! አሁን ውጣልኝ! ውጣልኝ! ትልና ቢላውን ይዛ ታስወጣዋለች ማለት ነው። ዋው፣ ጠንካራ ሴት፣ ይመችሽ። ፖከክ ብሎ ይመጣና፣ ካባዬ አባዬ፣ ኤደንን እንዳላጣ ትፈራለሁ ይለዋል ማለት ነው። አዎ፣ ፍራ ልጄ፣ ፍራ፣ ፍራ። አባዬ የሚፈልገው ይሄን ነው። ምክንያቱም እንዲፈራ እንዲበጨበጨ እና የመጨረሻ ነገር ጨጎረው እንዲላት ነው። ሲጀመር አባዬ የሚፈልገው የምር ትጠነቀቃት እንደ ከምን ነው የምጠነቀቀው? ከእሷ ጋር ከሚያጋጭ ነገር ሁሉ እንድትጠነቀቅ አባዬ፣ እኔ እሷን ጋር ማጣ ብሞት ይሻለኛል። እሱ ይሻላል ብለህ ነው? እኔ እኮ ለእሷ ስል ብዙ ዋጋ ከፍያለሁ። እሷ አልከፈለችም ብለህ ነው የምታስበው? እሷ አልከፈለችም ዋጋ አልከፈለችም። እሷማ ለእኔ ፍቅር ብላ ምንም ያደረገችው ነገር የለም። ሆነና ለመናገር አንዳንድ ልክ ሰዎች በራሳቸው ምክንያት ብዙ ነገር ያጣሉ እዛ ጣታቸውን ሰው ላይ ይቀስራሉ። አዎ፣ አንዳንድ በለጌ ሰዎች ጣታቸውን ሰው ላይ ይቀስራሉ። አንተም እንደዛ እንዳትሆን በራስ ጥፋትና በራስ ስህተት ጣትን ሰው ላይ እንዳትቀስር። አዎ፣ መቀሰር መልካምም አይደለም። አልገባኝም። መጽሐፍ አንብብ። አሁንም አልገባኝም። ነገሮች ቶሎ እንዲገቡ መጽሐፍ አንብብ እያልኩህ ሆኖ ነው። አባዬ የጨነቀኝ ነገር እሱ መቼ የሆነና አሁን እኮ ብዙ ነገሮች የሚሆኑት እንደዚህ ነው። ጭንቀት ውስጥ የሚገቡት ብዙ ነገሮች በዚህ ምክንያት ነው። ሄዱን እንዳላጣጥሽ ምን ላድርግ? ሄዱን አላቅም፣ ምን እንደምታረግ፣ በምን እንደተጣላችሁ አላቅም። ለምን ሰፈር እንዳስቀየራትም አላቅም። ምንም አላቅም። አባዬ እንዴት ነህ? ደህና። ይቅርታ አንድ ጊዜ ላናግር ፈልጌ ነበር። አረ የሰውላ ሞራል፣ ጌታ ምስክሬ፣ በጣም ሞራል አምናት። ጌታ ያን ሁሉ ነገር አድርገው የሆነ ትህትና ይኖራ። እኔ ግን እኔ በእሷ ቤት ቢሆን ሻንጣይን ይዤ ነው መወጣ። ስልሽ ያኔ ማለት ያኔ ያደረግኩትን ነገር ሁሉ ይባንንብኛል ያውቅብኛል ብዬ ነው ማስበው፣ ሲጀመር ማስቡ እንኳ ግን ደግሞ እንዲሁ እንደዚህ አይኔን አፍጥቼ ቅር ታደርግልኝ ከልጅ ጋር መልሽ የመሆን ፈልጋሉ ምናም ሳይሆን ይህን ሁሉ ተንኮል ባደርግና በሳረ ሻንጣይን ይዤ ነው እንጂ መወጣ፣ እኔ አብሬ ቁጭ ለለም። እሷ ግን ድፍረቷ ጌታ ምስክሬ፣ በጣም ደፋር ናት። ሰው ሁሉ ለካ ደፋር ነው

እኔ ይቅር ብልሽ ችግር የለውም። ካሊብ ግን በራሱ ነው ይቅር ማለት ያለበት፣ እንጂ እኔ ይቅር በላ ስላልኩት አይደለም እሱ ይቅር የሚልሽ። እኔ ግን ይቅር ብዬሻለሁ። በስማ ገሽ ጳጳዬ። ከዚህ በኋላ ግን ምንም ነገር አልለው ማለ። ይቀጥላል ቪዲዮ መጣለው